የሚገዛ ሰው ሰላም እንዴት ነሽ ዕቃሽን ወድጆ ነበርና ኦርደር ማድረግ ፈልጌ የነበረ እስቲ ባንክ አካውንት ሽላክ ልኝና ላስገባልሽ ይኸውና ስክሪንሻት እሺ ሁለት ነው የምፈልገው ቴንኪዩ አለቀን የማይገዛ ሰው ሰላም እንደት ነሽ እቃሽ ናይቸው ነበር እና ዲስካውንት ይኖርሻል? እንደ ትንሽ ሰው ወደገብኝ እኮ እቃሽ፣ ለምንድን ነው እንደዚህ ውድ የሆነው? ሌላ ቦታ እኮ አይቼ ምንም እንዳንቺ ኤክስፔንሲቭ አይደሉም። ወይ ደግሞ በቃ በነፃ በቃ በነፃ ስጭኝ እና ወይ በቃ የሆነ ፎቶ ምናምን ተነስቼ ይልክልሻለሁ፣ በቃ በነፃ ስጭኝ። ካልሆነ እና ደግሞ ስንት ነገር ይደረጋል በዚህ ጊዜ ይተከብጃልሽ ቀቁንጂ ንሽ ፈታምብል ምድረፈታ ምንለው ሰላም ሰላም እንዴት ናችሁ? ውድና የተከበራችሁ በምድር ዓለም የምትገኙ ኢትዮጵያ እ ኤርትራውያን የቻንል ቤተሰቦች እንዴት ናችሁ? ደናናቸው ይሁሉ፣ ሰላም ሁሉ መልካም፣ እኔ ጋር ሁሉ ሰላም ሁሉ መልካም፣ እናንተ ጋር ሁሉ ሰላም ሁሉ መልካም እንደሚሆን ተስፋ ያደርኩኝ። ይህን ቪዲዮ ጀምሮ እንደተለመደው ላይክ እና ሼር ሰብስክራይብ በማድረግ ሰብስክራይብ ስታደርጉ የደወል ምልክቷን በመጫን ቤተሰብ ሰፍቶን ዘንድ በአክብሮት እየጋበዝኩ የተሰማችሁን ሀሳብ አስተያየት በኮሜንት እንድታስቀምጡ እያልኩኝ ዛሬ ደግሞ ጽግሻና ጓደኞቿ ወደ እናንተ ይላችሁ መጥቻለሁ ማለት ነው። ሳምሬ ምንድን ነው ምን ተፈጥሮ ነው ካላችሁኝ እኔ ለዚህ ቤት አዲስ ነኝ በነገራችን ላይ ቤዛ ሮያል ይባላል። እንግዲህ ጽቅሻ ጓደኛ ቤት ነው በነገራችን ላይ እኔ ብዙ ጓደኞቿ ምናምን እንደዚህ በቲም ስለሚሰሩ ከጽጌ አብዛኞቹን አላቃቸው ማለት ነው። እና እንግዲህ ጽቅሻ ተገኝታለች፣ ፕራንክ ተደርጋለች ማለት ነው። በዚህ አጋጣሚ ዳኒን ትንሽ የሚያበሳጨው ነገር ስለተሰራ ደስ ብሎኛል። እንግዲህ ይህንን አይቶ ከዚህ በኋላ እሳት ጎርሶ ይመጣል ማለት ነው። ነገር ግን ፕራንኩ በጣም አስተማሪ ነገር አለው በዚህ አጋጣሚ፣ ምክንያቱም በጣም ብዙ ወንዶች በዚህ ሰዓት ላይ በተለይ ጓደኞቻቸውን ቁጭ እያደረጉ የነሱን ጓደኛ ሴቶቹም፣ በቃ ባለጌ ሆነው የጓደኛቸውን ፍቅረኛ የሚቀሙ በጣም ብዙ ብዙ ሰዎች አሉ። እሱን ነገር ያስተምራል የጽጌን ጥንካሬ ታማኝነቷን ቆፍጣናነቷን አሳይቶናል። ይሄ ፕራንክ ማለት ነው እና ኢቭን እንደውም እንደዛ እያረጋት ራሱ ስለ እሷ ነበር ቤዛ ትወዳለች፣ ቤዛ ትወዳለች ስትል ነበር የነበረው። እንደገና ደግሞ እሱን ክፉ ቃል አውጥታ መናገር አልፈለገችም። እንግድነቱን አክብራለታለች፣ በዝምታ አልፈዋለች። እውነቱን ስነግራችሁ እኔ በሆን በጥፊ ነው የምደረግምበት እዛው ጋር። ለምን መልሶ አይመታኝም እንጂ እኔ እንደዛ አልታገሰውም እና ጽግሻ ትግስቷን አሳየችው። ሲቀጥል ደግሞ ታማኝነቷን አሳየች በዚህ ቪዲዮ ማለት ነው እና እንግዲህ እነሱ ተንኮለኞች ናቸው ታውቃላችሁ። እነ ባሴ ምናምን ተመካክሮ ነው ይህንን ነገር ያደረጉት። ይሄ ልጅ የእውነት የቤዛ ፍቅረኛ ባይሆን ከጽጌ ጋር ቢቀጥሉ ለስራው ማለት ነው እና ዳኒን ቢያንጨረጭሩልኝ በጣም ደስ ይለኝ ነበረ። ግን ደግሞ ያው ምንም ማድረግ አይቻልም። እንግዲህ በሌላ ነገር ጽግሻት መጠለብ ያስባል። ምክንያቱም ዳኒ እያደረገ ያለውን ነገር በጣም እኔን እያበሳጨኝ ነው ያለው በእርግጥ ራሱን የሚያሰድብ ነገር ነው። ግን ደግሞ ራሱን የሚያሰድብ ቢሆን የጽጌ ክብር ዝቅ ሲል ማየት አልፈልግም። እኔ በበኩሌ እንግዲህ ትናንትና ቪዲዮ አይታችኋል። ጭራሽ ያችን ማትረብ አምጥቶ ሰራተኛ እንደሚያግዝ እንደ ሰራተኛ ሁኝ እያላት ነበር የነበረው፣ ጽግሻን ማለት ነው። ወጥ ስሪላት፣ እንደዚህ አድርጊላት። እሷ ደግሞ ለእኔ ማድረግ አለብሽ ነው። ያችኛዋስ ጀምሮ አላማዋ ዝቅ አድርጋ፣ ጽግሻን ዝቅ አድርጋ ማየት ነው የምትፈልገው። የምን እርግዝና የምን ምናምን ውሸት፣ ውሸታም ግን እንደዛም ሆኖ ደግሞ ጽግሻ እስካሁን ድረስ በቃ ብዙ ነገሮችን ገፍታ ሄዳ ዳኒን ማስቀየምና ማስከፋት ስላልፈለገች እስካሁን ታግሰዋለች። ዝም ብላም እያየች ነው። በነገሮች ልታግዘው እየሞከረች ነው። ነገር ግን ዳኒም ደግሞ መታገዝ አልፈለገም፣ አልሞከረም። ምናልባት እንግዲህ አላውቅም መጨረሻው ምን ሊሆን ይችላል ማለት ነው። እና እንግዲህ በዚህ ፍራንክ ጽግሻ በደንብ ተገኝታለች። ምርጥና አስተማሪ ፕራንክ ነው። እኔ ወድጄ ላችኋለሁ። ቤተሰቦች እየገባችሁ ሰብስክራይብ አድርጓት። ቤዛ ሮያል ማለት ነው። እስኪ ኮሜንት ካለ ብዙም የለውም። ኮሜንት ግን ጽጌ እያንዳንዳቸውን ተበቃያቸው። በጣም በእውነት ያስፈልጋቸዋል። ጽጌ እኔ ሴት እነሱ ጋር ስሪ ሁለተኛ ጭቅጭቅ አንፈልግም ወይ ጽጌሻ። በሳቅ ሞትኩኝ። እንደዚህ ፈት አድርጉኝ እንዳይደብራት። ታማኝነትሽን ሳላደንቅ አላልፍም። በጣም የምር እኔ ራሱ በጣም ነው ያደነኳት። የኔ እናት ጽጌ እኮ በጣም የዋህ ልጅ ናት። ዳኒ ግን ማን ረግሞት ነው ከጽጌ ወጥቶ የሆነች ልጅ መርዝ የሆነች ላይ የወደቀው? እውነት የረገመ ሰው አለ። አርፍም ተረግሞ ይሆናል። በጽግሻ ስም ሰብስክራይብ አረኩሽ። እውነት ነው ጽግዬ፣ አይቼ ስሮጥ ነው የመጣሁት። ያ ምን ጽግሻ እኮ ማለት ነው። ካፌ ምስስ በጣም ትህትና ያላት ሀሳብ መሰጣችሁ። እንደዚህ ሰው ማትነቅ ልጅ ናት ስላችሁ በምክንያት ነው፣ እኔ ስለማውቀው ማለት ነው። ፍራንክም ቢሆን ዳኔን ቅጥል ስለሚያደርገው ደስ ነው ያለኝ። ከሸበላው ጋር እውነት አድርጉት እና ይበድ እዚህ ጋር ተበላ ተበሉ። እዚህ ጋር አሁን እኮ አዩት ቪዲዮውን። ይሄንን ማለት ነው የእስ ሮያሎች ተመለሱልን ይላል አባቴ። የእስ ሮያሎች ተመለሱና በጣም ውበት ናቸው እኮ በስመ አብ ጌቴ፣ እነዚህ ቲሞች ደስ ሲሉ እንዲህ ነው የሚያምርባቸው። የምር እንዴት ሰሩ ጽግሻ። ያ እንዳይደብራት ፈታ አርጓታ። ወይኔ ጽግሻ አሰቃየቻት የኔ ብድ። ወይኔ ጽግሻ ተጨነቀች እኮ ጽግሻ፣ የኔ ቆንጆ፣ የኔ ጀግና። ሮያል ፋሚሊ ሁላችሁም በአንድ ላይ ሲሰኑልን፣ ወይኔ የበላቸው ጽጌ ደነገጠች እንዴና ወላሀ ከዩትበሮች የምትመችኝ እናንተ ናቸው። ይመቻችሁ፣ በጣም ጽግሻ ግን በጣም ታማኝ ጓደኛነት። ሁላችሁም ከሴቶች ከጽግዬ ታማኝነትን ተማሩ። ጽግሻ ጽጌ ሬዳ ጽጌ ኔ ቆንጆ ማን እንደኔ እነዚህ ልጆች እንደኔ የሚመቹት የኔ ውዶች፣ የኔ የመቤት የማርያም ወዳጅ ጽግዬ አንቺኮ ትለያለሽ ጽጌሻ በሳገድልሽ የማርታ ጓደኛ ራሱ ደንግጧል መሰለኝ ወሬ ሁላ። ፈታቤ ፈታቤ ሆነ እንዴ? እና ስሜት ዋንስ ያስባችሁታል። ምን ልትል ሊሆን የሚል ነገር እኮ አጓጊ ነገር ይኖራል። እነሱ በእርግጥ ፐርሰናሊ ላይፏን ስለሚያውቁ ምንም አይነት ነገር እንደማትቀበለው ያውቃሉ። ግን ደግሞ አስባችሁ፣ ካሜራ ደቅኖ ሰውን በዚህ ልክ መፈተን ማለት ምን ሊመጣ እንደሚችል እሱም ጥያቄ ውስጥ ይገባል። አይምሮ፣ ወይኔ ምን አይነት አይምሮ ያላት ይችል ምናም በሚል ነው። ገባችሁ? እንደዚህ ነገር ስሜት ውስጥ የገባው የኔ እናት ላይ ጽጌ እኮ ትለያለች ላይ ያለች የምር ጽግሻ፣ ያ በደ መልስ እንጠብቃለን። ወይኔ ይበላችሁ። አዎ ማርቲ በጣም ተወደሃል። ያላለም ቀጥሉበት። ደግሞ ስታምር ጽጌ፣ ትዕግስተኛ ነሽ። ጌታን እኔ ብሆን በጥፊ ነው የምለው። የምን መልመጥመጥ ነው የወንዳ ልጫ? አዎ የምር እንዴ፣ እኔም እንደዛ ነው። ማረጋው ነው ብሆን ማረጋው ነገር ነው መነግራችሁ። ቢያንስ በሳምንት አንዴ በፕራንክ ኖ፣ እውነት ነው። ወነት ጽግሻን አይቶ የመጣ የኔ ቅመም መልስሽ፣ ወደ ቅጫ ቦታ እንዳትሂጂ ወደዛ ጭቅጭቅ ምናምን አንፈልግም። ጽጌ የኔ ቀበጥ በስሟ ሰባ አደረግኩሽ። ደግሞ እንግዳው በባዶ አስቀምጣ እሷ የምጠጣው ነገር። ጽጌ ስም ሰባ አደረግ የኔ ቆንጆ ጽጌሻ፣ ነፃ ከሆነ አብረሽው ሆኚ። ህይወት ይቀጥላል። ፍቅር መላመድ ነው። ነፃ አዲስ አበባ የሚኖሩ ወንዶች አሁን ነፃ

ጽጌ ሻዬ ነው ውድ ጽጉ እንዲፈታ እያልሽ ነይ እንደዚህ እንደዚህ ያሉ በጣም ብዙ ኮሜንቶች ተጽፏል። ውድ ቤተሰቦች ለማንኛውም ቪዲዮ ላይ እንዳያችሁት እንደተማራችሁበት ተስፋ አረጋለሁ። ላይክ እና ሼር፣ ሰብስክራይብ እያረጋችሁ ቤተሰብ ሆኖ ወዳችኋለሁ። መልካም ጊዜ። ቻው ቻው